ምንም አላደረኩኝ። ሰላም ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ዳኑን ፕራንክ ላደርጋት ነው። የወንድሟን ስልክ እጄ ላይ ይዤዋለሁ። እሷ ላይ ደግሞ በድሮ ፍቅረኛዋ ስም ሴቭ አድርግ ያለውኝ እና ከዛ በኋላ ደውላት አለው። ሳይነሳ ዘጋ አለውኝ። ስልኩን እንዴት ትደዋወላላችሁ ብዬ ነው የምቀውጠው። እንግዲህ እሷን ሪያክሽን አብረን እናያለን። ያው አሁኑኑ እዚሁ እያለን እንደውልላት ስልክ አንሹ እና እናግሪ እየሰሞኛ እናግሪ እንጂ አንሹ ከዛ ከዛ መልሰሽ የምትደውይው እኔ ስላለሁኝ ነው ማታነሹ ጠርቶ እስከ መጨረሻ ድረስ ጠርቶ እስከሚያልቅ ድረስ ለምንድን ነው ዝም እምትይው ለምንድን ነው የሚደውልልሽ ጉዳይ ከጨረሳችሁ ምን ያስደውልሻል ምን ያስደውልልሻል ማነው ሲጀመር እየቀለድሽ ባልሆነ ስሙንም ጽፈሻል አረበናት እንዲህ እጠልል ማለት ስተኝ ፋራ ነው ይመስልሽ ማይገባኝነው። ምን ማለት ነው? ምንድ ነ ቅረጽልኝ ሲጀመር እፈልገዋለ ምን ማለት ነው ነው ማለትለት ከዚህፊት ትደዋወላላችሁ እኔ የምሬን ነው የምልሽ። ታውቂያለሽ በሀሳብ ደረጃ እንኳን በቀልድ ደረጃ አይደለም ገና ለማሰብ እንደዚህ አይነት ነገር እንደማንፈልግ ታውቂያለሽ። እሺ ልደውል እንዴ? ግራ አጋባችሁኝ፣ ነው አውቃችሁ ነው፣ ደውዪለት እንዴ? ላውደርክ ያው ያው አይጠራም? ለምን አይጠራም? ኮዳላችሁ ማለት ነው፣ ሁለታችሁ የምትነጋገሩ ብቻ አይደል ያው እኮ። ታዲያ አናግሪዋ በቃ። እናንተ ጆኒ እኔ ፋራ አይደለ? በቃ ምንም ማላቅ የገጠር ልጅ አያነሳም። በቃ ውይ፣ አያነሳም። አይ ሌላ ሰው ነው ብዬ። እንዴት ነው ይፈልጋሽ? ለምን አያነሳም? ሲጀመር ስልክ አላነሳ ካልሽው መልሰሽ ስትደውይ ኦኬ ያለው ማለት ነው። አያነሳም፣ ቴክስት ትላላካላችሁ በቴሌግራም? ሌላ የምትላላኩት ነገር የላችሁም? አይሻልም? የሆነ ጠንከር እንዲል ወዳጅነታችሁና ሲጠራ እኮ ነው ያመጣሁልሽ። ስራ እየሰራሽ እንደሆነማ አይቼሻለሁኝ እኮ ግን ሲጠራ ነው ያመጣሁልሽ። ሲጀመር ማለት ነው እኮ። አስረጅኝ፣ አስረጅኝ

ልብ ቅርጽ አድርገሽ ነው። ማን እንደሆነ አላውቅም። ጭግራሽ ደግሞ ምን ምን የሚሉ ስግጥና ነው ነው? ደግሞ እንዴ እኔ አላውቅም። ስልኩ አንተ ጋር ነው የነበረው። ደውዬ አይደለም ስደዋወል አላያስከኝም፣ እያወራሁ አላያስከኝም አይደል? እንዴ አሁን ካሜራ ይዘህ መተህ የምትደዋወል ስክራም። ስደውል አይነሳም፣ ሳነሳው ተዘጋ። ምን ላድርግ ነው ታዲያ? እዚህ ጋር እንዴ ኮኮዳችሁ እኮ ነው፣ በቃ በጣም ጪስ ናችሁ። በቃ እች አኔ ያለውኝ አታወሪውም። ሲደወል አያነሳም። በቃ አለቅ እንደዚህ ብለሽኝ ነው የማልፈው የትኛውን ልጅ የስራም ጉዳዩን የምንም የሚደውልልሽ የሚደውል ልጅ ሰው ማን እንደሆነ የማወቅ ባለሙሉ መብት አይደለም? እንደ አይደለም ወይ ሰው ማን ነው? እሺ ንገሪኝ። ምን ያደባብቀኛል? ምን ማለት ነው? አላቅም እንደዚህ ይኸውልሽ እኔም አሁን ያለሽበት ኮንዲሽን ለዱላ ስለማይሆን ነው በጨዋት እያሳለፍኩ ያለሁት። ጭራሽ ቺ ታድርጊብኝ ነው የያዝኩሽ። ሙሉ ማስረጃ ነኝ፣ ሙሉ ማስረጃ ማለት ነው። ማን እንደደወለልሽ የማወቅ ባለ ሙሉ መብት ነኝ አይደል? መብት ነው ግን እኔ ጋር ነው እንደ ስልኩ የነበረው። ሲጀመር እራስ ጋር ነው የነበረው ስትደዋወል፣ አላየሀኝም ምንም አላደረኩኝም ያለሁት። ስልኩሽ ቀረ ብለህ ከመጣህልኝ ሳነሳው ተዘግቷል። ሌላ ብትይውለሽ እስኪ ቺው እህይ በቃ የሆነ መግቢያ እንዳጣቻ አይጥኮ ነው እንደዚህ እየተመጠመጥሽ ያለሽው። ገና ራስሽ ታጠፊና ከዛ ደግሞ በጩበት ደግሞ ከዛ በኋላ ጥፋትሽን ለመሸፈን እንዴ ምን እንደያቀፈው። አንቺ አሁንም ሌላ ነገር ውስጥ ላለ መግባት ነው እየጠየቅኩሽ ያለው። ቀልድ ነው። ኧረ ገና ገና ጉድሽን ነው እንዲህ ምዘራልሽ ማለት ነው። ቆመሽ እንዳትሄጂ ነው ማድረግሽ። ምን አደረኩኝ? ዝም በይ በእናትሽ ዝም በይ በቃ። ይኸው እየደወልክ ሰላም ነው ብዬ እራስሽን ኧረ አቀልጂ አነሳ ተነጋግራችሁ በእርግጠኛ መቶ ፐርሰንት በእርግጠኛ፣ አሁን የደወለ ሰውዬ ተነሳ፣ አንዱ ለሰከንድ ቆጠረ ዘጋው፣ ድምጤን ሲሰማ የዋህ አምላክ እግዚአብሔር ያለ ፈጣሪ ይኸው አጋለጠሽ። አንቺማ አይንሽም በጨዋት በሽ ቁጭ ብለሽ እኮ ሲጀመር ምን ያደባበቀኛል? ምን ያደባበቀኝ ነገር ምንድን ነው? ለምን ምን ነው ፈስ ያለበት ነገር? እንደውም በጣም ተጠንቅቄ እየተናገርኩ እኮ ነው ያለው አንቺ ራሱ እንዳይቆጭሽ የምርመት ውሳኔ ነው ወሰነው ግን በስነስራ ብታስረጂኝ ይሻልሻል። ምን እና ወቅት ያለኝ እኔ ጥፋት ያገኘውብሽ ነው ጥፋቱ እኮ ማን ይደወለልሽ?

ከዚህ ነው ሲደወል። ለምን እሺ፣ ለምን ደወለው? ባደርግማ ደስ ይለኝ ነበር እኮ። አሁን እንዳደረግሽብኝ ስላወቅሁ እንደው ምድር በምድር ሆኖ ባደርግብሽ በጣም ደስ ይለኝ ነበር። እውነቴን ነው የምልሽ እኔ ነኝ እንጂ ፋራው። በጣም ተጠንቀቄ እያወራሁሽ ነው። እውነቴን ነው ደግም የምነግርሽ ካለሽበት ኮንዲሽን አንጻር ላለማስከፋት እየሞከርኩኝ ነው። ስለዚህ በስነ ስርዓት አብራርተሽ ንገር ይሄ ዕቃ ዕቃ ጨዋታ አይደለም ያዝነው ዝም ብሎ እንዲህ ጥፍ ጥፍ ጥፍ ምናምን የሚመልበት ነገር አይደለም ለእኔ ሲሪየስ ኢሹን ይሄ የህይወት እና የህይወት ጉዳይ ሰማሽ እየሰማሁህ ነው አሁን ምንድን ነው እንደዚህ የምትለኝ አሁን እኔ ምንም አቆ ነገር በሌለበት አሀ እየቀለድክ ነው የመሰለኝ እኔ ያለሁት ሲጀመር ደሞ እንደዚህ የሚያስጮህ ነገር ከሆነ እኔ እኔ ጥፋት አይደለም አይደለም እኔ ስልክ ስደውል ወይስ ሳወራ ተደብቄ ሳወራ ተደብቄ ስልኩ አንተ ጋር ነው ያለው መፈተሽ ትችላለህ ስልኩ ተደዋውላለች ቴክስት አድርጋለች ብለህ ማየት ትችላለህ ሚያሳይ ነገር ነው እንደተደወለ እኮ ነው እዚህ ልትመጣ ዘግቼ ቴክስቱ ውስጥ ገብቼ ምናምን እንደዚህ እያየሁ ነው ማለት። እኮ ይሄው ማየት ይችላል። አሁን አትፍተሽውስ ቢሆን ይሄንን የማድረግ ድፍረት ካለሽ በእርግጠኝነት ታጠፊው አይደል? እየጠየቅኩሽ ያለሁት እኮ ስለስሙ ስለ ብቻ አይደለም። ግን አንቺ ምን አይነት ድፍረት ምን አይነት ድፍረት ቢኖርሽ ነው ኢሞጂ የምታደርግ? የሆነ ጊዜም ትዝ ይልሻል ጠይቄሽ፣ ቢጫ ልብ ለሴት ጓደኛ ነው ምናምን እንትና ናት ምናምን አልሽ። ከዛ ኦኬ እሺ አልኩኝ። ይሄስ እሺ፣ ምንድን ነው አቤል ብሎ ልብ ቅርጽ ምንድን ነው? እንዴ አሁንማ፣ ስልኩ እጅ የገባ እኮ አሁን፣ ከዚህ በኋላ ልሰጥሽም አልችልም። ምክንያቱም መረጃ ማጥፋት ነው የምትጀምሪው። ስልኩን ታጠፋለች፣ ትልልቻለሽ። ከዛ በኋላ እኔ ምንም አውቀው ነገር የለም ብለሽ ዓይንሽን በጮልታ አትይም። ኧረ በናትህ ስነ ስርዓት የለም የምትናገረው ነገር። እንደ ዛሬ ግን ስርዓት ኖሮኛል። እችይሻለሁ እኮ የምታወራቸው ነገሮች በቃ ያጠፋት ግን፣ ታውቂዋለሽ ዳኑ፣ እኔ ስትደዋወል ይዘኸኛል አይ። ዝም ብሎ ቁጭ ብዬ ኮንታክት ውስጥ ገብቼ ሳይ ይሄ ስልክ ጠርጥር ነው ነው ልባል፣ ተደውሎ ስትደዋወይ መደዋወል ማለት ወይ አንቺ መደወል ወይ እሱ መደወል ነው፣ አደለ? ባትደውይለት ስልክሽን ባያውቀው ሴፍ ባይደረግ እንዴት ይደውልልሻል? ምን እንዴ ማለት እንዴት እንዴት እንዴት ነው? ቆይ በስነ ስርዓት ቆሜ ስለወሮሽ አስረጅኝ ስላልኩኝ እንዴ ልታፍሪ እኮ ነው የሚገባ፣ ዝም እኮ ልትሄድ ነው የሚገባሽ እኮ ምን ምንድን ነው? ከአብራችሁ ስትሄዱ ምናምን ስትወጡ ማየት ነው ያለብኝ? ኧረ በእናትህ ከአንድ ታዲያ ከዚህ ምንድን ነው? ከዚህ በላይ ምንድን ነው ማስረጃው? ምንድን? እኔ እስቲ አሁን ለምሳሌ ሰላም ብዬ ልብ ቅርጽ ያለው ስዷውል ብታገኝ ምንድን ነው የምትዩ አንቺ? ተደውሎልኝ ምንድን ነው በጣም የኔ ባልማ ከሩሙም ሲወጣ ባገኘው ምንም፣ በጣም በሱ ላይ እምነት አለኝ ነው የማይባል ነገር እያልሻለሽ እኮ ይህንን እኮ ነው እንዲህ ምን እንዲህ ማለት ከዛ አላውቀውም ወይ አታውቂም? ማወቃ ብዬ እንዲ እራሴን እያሳመምከኝ ነለከው በቃ ምንም ይቅር አይቅር አይደለም፣ ወይም ተወኝ አይደለም። ግን በቃ እንደዚያ ትጮህብኝ ሲጀመር ምንም አውቀው ነገር በሌለበት የምትመጪው ሆኖ እንደዚህ ቢኖር እራሱ ወደፊት እግዚአብሔር አረጋግጥ ማይ ፕራንክ የራሱ ስልክ ነው። እንደ በቃ

ነው። ሰላም ሁሉንም መልካም ጊዜ